የህብረት ስራ ማህበራት በሀገራችን ኢኮኖሚ ውስጥ ያላቸውን ድርሻ በማሳደግ ከገበያ ማረጋጋት በላይ የዝቅተኛውን የህብረተሰብ ክፍል የኑሮ ደረጃ ማሻሻል የሚችሉበት አሰራርና አደረጃጀት እንዲኖራቸው ታልሞ ሪፎርም በመካሄድ ላይ ይገኛል ማህበራቱ የአርሶና አርብቶ አደሮችን የኢኮኖሚ አቅም የማሳደግ የገበያ ትስስርን የማስፋት የስራ እድል ፈጠራን የማበረታታት እና ገበያውን የማረጋጋት አቅማቸው ያደገ እንዲሆን ይፈለጋል ህብረት ስራ ማህበራት በሀገራችን የማህበራዊ ኢኮኖሚያዊ ልማት ጥረት ውስጥ የብልጽግና ጉዞ ውስጥ ሊኖራቸው የሚገባ ሚና በተመለከተ እስካሁን የመጡበት መንገድ አለ ግን የሆነ ቦታ ላይ ቆም ብለን አይተን ለውጥ ያስፈልጋል፣ ሪፎርም ያስፈልጋል። በተለያዩ ስርዓት ውስጥ የመጡ ስለሆነ የማህበርነት ባህሪ ብቻ ሳይሆን የቢዝነስ ባህሪ ይዘው እንዲሰሩ ለማድረግ ምንድነው ማነቋቸው የሚለው አንድ አምስት መሰረታዊ ችግሮች ተለይተው በሁሉም ክልሎች በፌዴራልም የማህበራትን የመቀየር ሪፎርም የማድረግ ስራ ተጀምሯል። በአማራ ክልልም የህብረት ስራ ማህበራቱ በሰለጠነ የሰው ኃይል የሚመሩና ቴክኖሎጂን የታጠቁ በማድረግ የገበያውን ክፍተት መሙላትና ተወዳዳሪ መሆን የሚችሉበት ሪፎርም ተግባራዊ በመደረግ ላይ ነው። በተማረሱ ኃይል ካለመምራት ጋር ቴክኖሎጂንም ስናይ ንድ የሀብት ብክነትን በዚያው ልክ ችግር የነበረበት ተጠያቂነት አሰራሮች እዚያ ጋር የሚታዩ የአደራሽ ተቋሙ በራሱ የክትትል የድጋፍ ስርአቱን በራሱ ጋፕን መሰረት ያደረገ ደረጃን መሰረት ያደረገ ያልነበረ የግብይት ሰንሰለቱ እንትሩም ስናየው ሰንሰለት የበዛበት እንዲህ አይነት ነገሮች ስለነበሩ ይህን ሪፎርም ማድረግ በደረጃ የመለየት እና የሪፎርሙን ዓላማ ክሊርሊ አመላክተን የሪፎርም አጀንዳዎችን አስቀምጠን በአጭር፣ በመካከል በረጅም ጊዜ የሚሰሩ ስራዎች ብለን ያየንበት ነው። ሪፎርሙ ዩኒዮኖችና የህብረት ስራ ማህበራቱ ከማምረት ጀምሮ ምርቱ ለሸማቹ ውስጥ ከሚደርስ ያለውን የምርት ሰንሰለት ለማሳለጥ ካላቸው ሚና ባሻገር የኢንዱስትሪ ምርቶችን ለተጠቃሚው የማዳረስ አቅማቸውንም እንዲያሳድጉ ይረዳቸዋል። ከእርሻ ጀምሮ እስከ ሸማች ድረስ ባለው ሂደት ውስጥ ምን አይነት ሚና እየተጫወቱ ነው? የኢንዱስትሪውን ምርትስ ለአርሶ አደሩም ለከተማ ነዋሪውም በማቅረብ ረገድ ምን እየሰሩ ነው የሚለውን በተጨባጭ ለማየት ጥረት አድርገናል። ይሄ እንግዲህ ሪፎርሙ ላይ መቀር አለባቸው ያናቸው የአደረጃጀት ስራዎች አሉ። የአሰራርና የአመራር ስራዎች አሉ። የፋይናንስ አቅም የፋይናንሻል ቪያቢሊቲ ችግሮች መቀረፍ አለባቸው ተብሎ ተለይቷል። በሪፎርሙ ውጤታማ መሆኑ የተገለጸው መርከብ ሁለገብ ገበሬዎች ህብረት ስራ ዩኒየን ገበሬው የአስተራረስ ዘዴውን ወደ ሜካናይዜሽን እንዲያሳድግ በማስቻል ጥሬ ዕቃውን ተጠቅሞ የተለያዩ ፋብሪካዎችን ወደ ስራ በማስገባት የማህበረሰቡንና የአባላቱን ተጠቃሚነት በማረጋገጥ ላይ ነው። አርሶ አደሩ በምርጥ ዘር ብቻ ሳይሆን የተሻለ ምርት የሚያመርተው የአስተራረስ ዘዴውንም ማሻሻል መቻል አለበት። ለዚህ ግብዓት የሚሆን የትራክተር የማረስ የመከስከስ መስመር የማውጣት እነዚህ ስራዎችንም እንደዚሁ በመካናይዜሽን ስራ የሚሰራበት እድል አለው። ከአርሶ አደሮች የሚገኘውን ስንዴ ፕሮሰስ ያደርጋል። ስለዚህ ዱቄት እስካሁን እየሸጠ ያለበት ሁኔታ አለ። ወደፊት ወደ ሌላ አይነት ደግሞ እንደዚሁ የምንሰራው እድል ይኖራል። ከዚህ ዱቄት ፋብሪካ የሚተርፈው ደግሞ በእንስሳት መኖነት በማምረት ለሌላው እንዲሁ የአድላቢ እና የወተት ምርት ለሚያመርቱ ማህበራት ተደራሽ የሚያደርግበት እድል አለ ማለት ነው። ጣና የገንዘብ ቁጠባና ብድር የህብረት ስራ ዩኒየንም ከሪፎርሙ ወዲህ የማህበረሰቡን የመቆጠብ ባህል በማሻሻል ለወጣቱ የስራ እድል ፈጠራ ማስፋት የሚያስችለውን የማበደር አቅም በማሳደግ ላይ ይገኛል። የአርሶ አደሩ የግብርና ምርት እንዲያድግ ለግብርና ብድር በማመቻቸት ለወጣቱ የስራ እድል ፈጠራ የሚሆን ገንዘብ በብድር በመስጠት በኩል ሰፊ ስራ ሰርቷል። ከዚህ አኳያ ወደ 8000 አርሶ አደሮች የግብርና ምርት ማሳደጊያ ብድር አግኝቷል። ወደ 12000 ሴቶችና ወጣቶች የስራ ዕድል ፈጠራ የሚሆን ብድር አግኝቷል። ከብዙ ፕሮጀክቶች ጋር አብረን እንሰራለን። ይህንኑ በራሱ አቅምም በአመት ቢያንስ በአንድ ዓመት በ2017 ላይ 672 ሚሊዮን ብር ብድር ሰጥቷል። እስካሁን ድረስ ባሳለፍናቸው ሰባት ዓመታት ወደ 24 ቢሊዮን ብር ለወጣቱና ለአርሶ አደሩ ብድር ሰጥቶ የስራ ድል ፈጠራ ላይ ሰፊ ስራ እንዲሰራ የሴቶች ተጠቃሚነት እንዲያድግ የግብርና ምርት በተለይ ከፍተኛ መጠን እንዲጨምር ከማድረግ አኳያ ዩኒናችን ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው።